ማይ ማለት ነው እኔ ገረመኝ ማለት ነው የቡታ ጅራ ልጆች ማለት ነው። በዚህ ሰሞን ውስጥ ስፖርት ስፖርት ትሰራላቸው። ቤተሰቦች ያጸልዩልኝ፣ እስቲ እያመመኝ ነው እና ሴቶች ለማምጣት ነው እንዴ? ነግርም የምትለኝ ማለት ነው። ሴቶች ለመገለባበጥ ነው እንዴ? ቡሩቄ ምንድን ነው እንደዚህ? አንተ ለሴቶች ነው እንዴ ስፖርቱን እየሰራ ነው? ቡሩቄ ደግሞ እጀግና ነው እጀግና ነው የምትሉ ማለት ነው። የትኛውን እጀግንነቱ፣ እጀግንነቱ ምኑ ጋ ነው እስኪ ያሳዩን። ሰላሳ ሴት ስላመጣ ኦኬ፣ ይህ እጀግንነት ነው ማለት ነው። እናንተም ደግሞ እንደዛ አይነት ሰዎች ናቸው ማለት ነው። እንግዲህ ይሄ ቡሩቄ እጀግና ነው የምትሉን ነገር እኔ እጀግንነቱን የትም ቦታ አላየውበትም። ጀግና አታውቁም ማለት ነው። ጀግና ማለት እኮ ምን ማለት እንደሆነ ታውቃላችሁ? ግን ጀግና ማለት ምን ማለት እንደሆነ እንግዲህ ሌላ ሰዎች ጠይቁኝ፣ እኔን ሊነግራችሁ አልችልም ማለት ነው። እና እስፖርት እየሰሩ ነው እዚህ ጋ ስፖርት እየተሰራ ነው እንደጉድ ማለት ነው። የቦታ ጅራ ልጆች እንግዲህ ስፖርት አንደኛ ቁጥር ነው። ሴቶችን ለማምጣት አንደኛ ቁጥር ነው። ዋው ብየኋለው ማለት ነው። ጋሽ ቡሩቄ እርሶ ቡሩቄ ደግሞ ካሜራ ማን ሆነዋል ማለት ነው ዛሬ። ከዛ እዚህ ጋር ደግሞ ማርክዬ እንግዲህ ጣጣ እያረገሽ ነው ማለት ነው። እዛ ጋር ከኋላ የሆነችው ደግሞ ባለፈው አይታችኋል እንግዲህ ከነምኑ ከነምኑ የታየ ሰውዬውን አይታችኋል እና እና እሱ እሱ ደግሞ ከኋላ እየቀረጸ ነው። የከኋላውን እየቀረጸ ነው። የከኋላ ነገሩ የወንዶቹን መቅረጽ ጀመራችሁ ማለት ነው። ካሜራ ይዟል እኮ ልጁን አይታችኋል ከኋላ እና እንግዲህ ነው እነሱ ስፖርት ሳይሆን የሚሄዱበት ነገር አለ ማለት ነው። ቡሩክያ ደግሞ እዚህ ጋር ጥይቱን አፉ ላይ ደቅኖበታል እንግዲህ ደቅኖብሃለሁ ብለዋል። ለማን እንደሆነም አናቅም አናቅም። እርሶ ጋሸ ቡሩቄ ረ ባኮት ባኮት ባኮት ሴቶቹን አርቁንን እና እንደው ተስማሙ ከሀይሚዬ ጋር ግን ደግሞ ሀይሚዬ መትመጥነ ይመስለኝም። ሀቢቢ ሀይሚዬ ጀግናነት የኔ ውድ የኔ እልልት እና ቀጢበት አይዞሽ። ለሀይሚ አዲስ ነገር አለ በቅርቡ ማለት ነው። ሃይሚ በቃ ራሱን ፈታ የምታደርግበት እናንተ፣ ጭንቀት እኮ በጣም መጥፎ ነው። ጌታነን ስለማቆማነን ማለት ነው። እግዚአብሔርን፣ ጭንቀት ወይኔ፣ ጭንቀትን እናንተን ያሳብዳል ማለት ነው። ከምር በጣም ጭንቀት የሚባለው እማም በጣም ከባድ ነው። እና ልጅቷ ላይ ጭንቀታም አታደርጋት። በቃ እንድትጨነቅ አታደርጋት። ለቃቃ ትስራ። እናንተ ቪዲዮ ራሱ መጣ አንተ ጋር እንድትሰራ አንፈልግም እኛ ማለት ነው። በራሷ መንገድ አሁን ራሷን ታዳምጡ። ሲጀመር ማለት ነው የሴቶችን ጎትተ እየመጣ አንድ ቱክቱክ ላይ እየለጠፉ አንድ ዩቱብ ላይ ይዘ እየመጣ በእሷ አትለቃቅም። ዶራን ማለት ነው ስለ ቀጥልበት። ብሩኬ ጀግና ነው ደግሞ አትበሉ። የእውነተኛው ወዳጅ ከሆናቸው የእውነተኛ ብሩኬን የምትደግፉ ከሆነ ማለት ነው ከስራው ሲያጠፋ ጀግና ነው አትበሉት ሲያጠፋ ጀግና ነው የሚትሉ ሰዎች አስመሳይ ነው ማለት ነው። ሰው ማለት ከጥፋት የሚያሳርምሽ የጥፋት ጊዜ ካጠፋሽ የሚቆጣሽ ሰው ነው ማለት ነው። በቃ ወዳጅ ማለት ማለት ነው። ስታጠፊ ጀግና ነሽ የሚልሽ ሰው ጣላት እንደሆነ ይወቅ። እሺ። ይሄ ነው እኔ የምለው ነገር። ሀይሚያውን ብታጠፋ ጥፋትን ብኖራት ጥፋትሽ እዚህ ጋር ነው እንላለን። ግን ደግሞ የቡሩኬ በዛ የባለፈው እሷ እንደዚህ ወንድ እዛ ማምጣት የጀመረችው ራሱ ልጁታ የአቢ በርዝዴ ቀን ተስፋ ስለቆረጠች ልጆ ላከርብለት እኔ እዛ በቃ አቢ በርዝዴን እንኳን ስብረ ስለማድረግ እንኳን አላሰበም። ንመጠበጥ ሴቶችን ይዞ ስለመጣ ልቦን ያካ በጣም ነው የተናደደችው። በጣም ነው ልቦ ይቆሰላል። ለምን እንደዚህ ያደርጋል? በተለይ በሀቢ በርዝ ያውቃል ለዛ ነው ሀይሚ አሁን ቆርታ ይሄንን ውስጥ የገባች እንጂ ሀይሚ ከዚህ በበዓል አመጣች እሱ እኮ ሶስት አራት ሁለት ሳመጣ እሱ አንድ ማላመጣሽ ነበረ እንዴ ሌላ ሰው ነው አፕቨርዜ ሌላ ሰው ነው ሰርፕራይዝ ያደረገ እና ስለዚህ ቡሩቄ በጣም ጥፋት አለበት አታስመስል ወንዶች ማለት እኔ አንዳንዱሽ ሰዎች ከኋላቹ ማለት ውስጣቹ አይታይም ግን የማንም ውስጥ ግን አይታይም ግን፣ በቃ ስትናገሩ የእናንተ ያተሳብ ምናምን ጥሩ ትሆን ስላላችሁ ውስጣችሁ ግን በጣም ሻከራ ነው። ከምሬ ነው እረጋዲያ